ያለፍኩበትን ነገር ምንም ሳልሰስት ምንም ወደ ኋላ ሳልል ያለ ምንም ወጪ ያለ ምንም ክፍያ ፈጣሪ በሰጠኝ እውቀት በትንሽ እየዋን ብትሆን የምችለውን በሙሉ እነግራችኋለሁ፣ አስረዳችኋለሁ፣ አግዛችኋለሁ ማለት ነው። ምክንያቱም ኔሞኒሳይዝ ሆኛለሁ፣ ሰ ሞልቶልኛል፣ ተከፋይ ሆኛለሁ። እግዚአብሔር ይመስገን፣ ከፈጣሪ ጋር ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህናችሁ? ሀይ አለው። እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቻላችኋለሁኝ። ዛሬ የመጣሁበት ቪዲዮ ደግሞ ምንድን ነው? ዩቱብ መስራት ለምትፈልጉ ልጆች እንዲሁም ደግሞ ዩቱብ እያልከፈታችሁ ወደፊት ለመክፈት ያሰባችሁ ልጆች ማለት ነው፣ እቅድ አላችሁ ልጆች። ለእናንተ ነው መልእክቴ ዛሬ እና ከመጀመሪያው እስከ መጨረሻው አብራችሁ ተከታተሉ፣ ይጠቅማችኋል። እዚህ ጋር ምንድን ነው ዩቱብ መስራት የምትፈልጉ ልጆች፣ የከፈታችሁ አዲስ ጅማሪዎች፣ ወይንም ደግሞ ያልከፈታችሁ ገና ለመክፈት ለመስራት አላማ ያላችሁ ማለት ነው፣ እናንተ ለእናንተ ነው ዛሬ መልእክቴ ማለት ነው እና ይህን ቪዲዮ በተቻላችሁ አቅም ለጓደኞቻችሁ የዩቱብ ቻናል ኑሯቸው መስራት ለሚፈልጉ ልጆች ሼር አድርጉላቸው ማለት ነው እና ያው ከመጀመሪያ እስከ መጨረሻው ድረስ ምን ማድረግ እንዳለባችሁ ነግራችኋለሁኝ። ማለት ነው ለእናንተ ምንድን ነው እናንተ መጀመሪያ መክፈት የምትፈልጉ ልጆች ካላችሁ የሆነ ግሩፕ አለን። እዛ ላይ ብትመጡ እና አብራችሁ ከእኛ ጋር ሰብሰብ ብላችሁ ሰብስክራይብ እየተደረጋችሁ ብትሰሩ ነው እምላችሁ ማለት ነው። እሱ ምንድን ነው የሆነ የመደማመሪያ ግሩባ አለ ማለት ነው። የምትፈልጉ ልጆች እዛ ጋር አስገባችኋለሁኝ። ያልከፈታችሁ ልጆች ለመክፈት አላማ ያላችሁ ልጆች፣ ወይንም ደግሞ አከፋፈቱን አንችልበትም ማን ነው የሚከፍትልኝ እያላችሁ የምትቸገሩ ልጆች ደግሞ ለእሱ እኛ እንነግራችኋለን፣ እናስተምራችኋለን ማለት ነው። እንዲሁም ደግሞ ብዙ ልጆች አላችሁ የዩቱብ ቻናል እንከፍትላችኋለን እናስተምራችኋለን፣ ዩቱብ እንዴት እንደሚሰራ እናስተምራችኋለን እያሉ ብዙ ልጆች ብር ከፍለው ግን ለመማር ጊዜና ወቅት አያገኙ እያሉ የሚተጓጉሉ ልጆች አሉ ማለት ነው። እኛ እንደዛ አይደለም የምናስተምራችሁ። አምስት ሳንቲም ሳትጠዋቱ፣ ገንዘብ ሳትከፍሉ በነጣ የመስራት ፍላጎት ካላችሁ እናንተ ማለት ነው ምንም የገንዘብ ክፍያ አያስፈልገውም። ዩቱብ ለመክፈት ሆነ ዩቱብ ለመማርም ሆነ ለመስራትም ቪዲዮ ለመስራት ማለት ነውና ምንም ክፍያ የሌለው እኛ ጋር ተቀላቀሉና እስ በራሳችሁ ሰብስክራይብ ሰብስክራብ እየተደረጋችሁ እየተደማመራችሁ ታርጉበታላችሁ ማለት ነው። እና እነዛ የዩቱብ ቻናል እንክፈትላችሁ፣ ይሄን ያህል ብር ክፈሉ እያሉ ለሚያጭበረብሯችሁ ልጆች እናንተ ፕሊስ ጥንቃቄ አድርጉ። ይሄ እኮ ማንኛውም ሰው ዩቱብ ላይ ሰርች አድርገው ብትጠይቁ እኮ ትምህርቱን ታገኙታላችሁ። ለምንድን ነው ለዚህ ለቀላሉ ነገር የምትሸወሩት? ለምንድን ነው ገንዘብ የምታዋጡት? ለምንድን ነው እኛ ብዙ ማወቅ እየቻልን ለምንድን ነው የሰዎች ተጠቃሚ ለሰዎች ተጠቃሚ የምንሆነው? እኛ በእኛ ሰዎች እንዲጠቀሙብን የምናደርገው በትንሹም በትልቁም ማለት ነው ለምን ቢያንስ ቢያንስ ቢያንስ እናንተ ማድረግ የምትችሉትን እንኳን ራሳችሁ አድርጉ። ለምንድን ነው ለሰዎች ግን ዝም ብላችሁ በሆነ ባልሆነው ገንዘባችሁን እያባከናችሁ ያላችሁት ማለት ነው? ወይንም ደግሞ እኮ ብራችሁን ከፍላችሁ እኮ በስርዓት ቢያስተምሯችሁ፣ እሺ። እኔ ብዙ ልጆች አውቃለሁኝ ማለት ነው። ይሄን ያህል ከፍለን ነበረ ግን እስከ ዛሬ ድረስ አላስተማሩኝም እያሉ እንትን የሚሉ ማለት ነው። ይህን ያህል ከፍ እያለሁ ዩቱብ ለመመማር ዩቱብ ለመክፈት ይህን ያህል ብር ከፍ እያለሁ ለምንድን ነው ደግሞ የምትከፍሉት? አረ፣ እንደው እኛስ እንደው አረ እኛስ እንደው ምንድን ነው የሚሻለን? ማረምን እውነት አሁን ለዚህ ክፍያ ዩቱብ አከፋፈት ለማስተማር ክፍያ እንደው አሁን ከልጆች እንደው የሚቀበል ሰው አለ ብዬ እኔ አላስብም። ግን አላሉ አላሉ። እኔ ትናንትና ግሩብ ገብቼ ነው ጉድ የሰማሁት ማለት ነው። እያንዳንዱ ሰው ተመዝግሞ ብር እየከፈለ ደረሰኝ እየላከ ዩቱብ የሚከፈትላቸው ማለት ነው። ለምን እንደዚህ ይደረጋል? እስኪ እስኪ አይምሯችሁን አሰሩት እስኪ እስኪ ቱብ ላይ ገባ ብላችሁ እናንተ ይሄንን መጀመሪያ አውቃችሁ ነው ቱብ መስራት ያለባችሁ እኮ ዩቱብ ምንድን ነው የሚሰራበት ዩቱብ እኮ ራሱ ትምህርት ቤት ነው ዩቱብ እኮ ራሱ ትምህርት ቤት ነው ማለት ነው የምትፈልጉትን ነገር ሰርች አድርጉ ሰርች ማደርገው ላይ ማለት ነው ቀጥታ ይመጣላችኋል ስለዚህ ክፍያ ምንም አያስፈልገውም ከመጀመሪያው ጀምሮ የምትፈልጉትን ነገር ጠይቁን ስልክ ቁጥር እናስቀምጥላችኋለን የሚሸግራችሁን አከፋፈትም ከቸገራችሁ ቪዲዮ አጫጫን ከቸገራችሁ፣ በፊት ከፍታችሁ ደግሞ ፓስወርድ የጠፋባችሁ ልጆች በቃ ግን መጀመሪያ ዩቱብ ለመስራት አላማ የሚኖራችሁ ምንድን ነው ምንድን ነው የምሰራው ብላችሁ፣ እንደገና ትዕግስትም ሊኖራችሁ ይገባል ማለት ነው። እና እያንዳንዷን ከመጀመሪያዋ ጀምሮ የምሰሯትን ነገር በጥንቃቄ ማድረግ አለባችሁ ማለት ነው። በራሳችሁ ሌላ ሰው የከፍተላችሁ የእናንተ ዩቱብ ቻናል የእናንተ ሊሆን ይችላል። ሀክ ቢደረግስ? እነዛ ሰዎችስ ቢክዷችሁስ? ፓስወርዱን ያውቃሉ ኢሜላችሁን ያውቃሉ? አሁን ማለት እንደው ለዛ ያብቃችሁና እናንተ አድጋችሁ ትልቅ ይቱበር ብትሆኑ ብዙ ብር ከተከፋይ ብትሆኑ ብዙ ይታ ቢኖራችሁ ያ ሰው የእናንተን ዩቱብ ቻናል የራሱ ማድረግ አይችልም እንዴ ይችላል እኮ ምክንያቱም ፓስወርዱን ያውቃል የከፈተላችሁ ሰው ማለት ነው ኢሜሉን ያውቃል ሁሉን ነገር በሱ ቁጥጥር ነው ስለዚህ ለምንድን ነው እናንተ ራሳችሁ የማትከፍቱት? ራሳችሁ እየተማራችሁ ለምንድን ነው የማትከፍቱት? ሰርች አድርጉ ዩቱብ ላይ የምትፈልጉትን ነገር እንዴት ዩቱብ መክፈት እንዳለባችሁ፣ እንዴት ቪዲዮ መጫን እንዳለባችሁ፣ ምን መስራት እንዳለባችሁ የራሳችሁ አይዲያ ካለ ዩቱብ መስራት እኮ በጣም ቀላል ነው። ዋናው ነገር ግን አይዲያ ይኑራችሁ። የራሳችሁ አይዲያ ካላችሁ በራሱ ሰዓት ዩቱብ ያደርጋል ማለት ነው እና ስለዚህ ይሄ ቪዲዮ ለአዲሶችም ሆነ መክፈትም ለምትፈልጉ ልጆች ነው ማለት ነው። ከፍታችሁ ያላችሁ ልጆች ሞኒታይዝ ያልሆናችሁ፣ ሰብስክራይብ ያልሞላላችሁ ልጆች ግሩባ አለን፣ ግሩባችን ላይ ተቀላቀሉ። እዛ ላይ ሰብቱ ሰባለ እዛ ላይ የተደማመር በራሳችሁ ማደግ ትችላላችሁ ማለት ነው። እንደገና ደግሞ ሞኒታይዝም ለሆናችሁም ደግሞ እይታ ያስፈልጋችኋል። ሞኔታይዝ እስከምትሆኑ ድረስ ብቻ አይደለም፣ ሞኔታይዝ ከሆናችሁ በኋላ ራሱ ደግሞ ያስፈልጋል እኮ እይታ ያስፈልጋል፣ ግን ያስፈልጋል ማለት ነው። ስለዚህ ዩቱብ በመተጋገዝ በመተባበር የሚሰራ ስለሆነ ያለምንም ክፍያ፣ ያለምንም ወጭ፣ ያለምንም ድካም ጊዜና ወቅታችሁን ስጥታደርጋችሁ ከጓደኞቻችሁ ጋር በራሳችሁ እየተጋገዛችሁ የምትሰሩት ስለሆነ ማለት ነው። ስለዚህ ዩቱብ መስራት የምትፈልጉ ልጆች አሁንም ቅድሙም ከእኛ ጋር ተቀላቀሉ። የምትፈልጉትን ነገር ጠይቁን፣ እናስተምራችኋለን፣ እናግዛችኋለን። እኛ ያለፍንበትን ነገር እነግራችኋለን። አሰባችሁበት ቦታ ትደርሳላችሁ ማለት ነው። ለዩቱብ ለመክፈት ብር አታውጡ፣ ገንዘብ አትክፈሉ፣ ገንዘባችሁን ያዙ። አረ ብልጥ ሁኑ። እንደ እናንተ በስንቱ ነው የሚታለላችሁ ዝምብላችሁ ገንዘባችሁን የምታባክኑት? ወይንም እኮ ደግሞ እንደዛም ለከፈላችሁም እኮ በስነ ስርዓት የሚያስተምሯችሁ ቢሆን ያሳባችሁ ድር አሰባችሁበት የሚያደርሷችሁ ቢሆን እኮ ቢሻው። ይሄ እኮ እነሱ ስለከፈቱላችሁ ብቻ እነሱ ስለከፍተው ስለሰጧችሁ ብቻ ዩቱብ ቻናሉን እነሱ እንደሚያገኙት እይታ ይኖራችኋል ማለት አይደለም። ራሳችሁ ጥራችሁ ግራችሁ የምታገኙት ነው። ሰብስክራይቡንም ሆነ ቪውንም ሆነ ሰዓቱንም የምትሞሉት እናንተው ራሳችሁ ጥራችሁ ግራችሁ ስለሆነ የምታገኙት፣ ፕሊስ ሙካችሁን አሰሩትና ዩቱብ ላይ ሰርች እያደረጋችሁ ተመማሩ። የሚያስቸግራችሁን ነገር ደግሞ ወደኛ ግሩብ ተቀላቀሉ፣ ጠይቁን፣ እናስረዳችኋለን ማለት ነው። እኔ ያለፍኩበትን ነገር ምንም ሳልሰስት፣ ምንም ወደ ኋላ ሳልል፣ ያለምንም ወጪ፣ ያለምንም ክፍያ፣ ፈጣሪ በሰጠኝ እውቀት በትንሽ እየዋን ብትሆን የምችለውን በሙሉ እነግራችኋለሁ፣ አስረዳችኋለሁ፣ አግዛችኋለሁ ማለት ነው። ምክንያቱም እኔ ሙኒሳይዝ ሆኛለሁ ሰ ሞልቶልኛል፣ ተከፋይ ሆኛለሁ፣ እግዚአብሔር ይመስገን ከፈጣሪ ጋር ማለት ነው። በቃ እኔ ማንም ሳያግዘኝ በራት ጥረት። በቃ እያዩ ዩቱብ ላይ የሚሰራውን ነገር እያዩ ያስተምራሉ። የሚያስተምሩት ደግሞ ለእኛ ሳይሆን ለእኛ ብለው ሳይሆን ለራሳቸው ጥቅም ስለሚያገኙበት ያንን ቪዲዮን ይሰሩታል። እኛ ደግሞ ያንን የሰሩትን ቪዲዮ አይተን እኛ እንጠቀምበታለን። ምክንያቱም ዩቱብ ትምህርት ቤት ስለሆነ ማለት ነው። ስለዚህ አትሸወዱ፣ ገንዘባችሁን ያዙ። ገንዘብ አገኛለሁ ብላችሁ ገንዘባችሁን አታጥፉ እንዴ ከጠፋችሁ ምኑን አገኛችሁት? በራሳችሁ ብቻ ግን ጭላታችሁን እያሰራችሁ ተፈላሰፉ፣ ስሩ፣ እያያችሁ ክፈቱ። ዩቱብ ትምህርት ትምህርት ቤት በሉት፣ ሁሉን ነገር ያስተምራል ዩቱብ። ሁሉን ነገር አይደለም ዩቱብ አከፋፈት፣ ቀርቶ የምሰሩትን ምግብ ሁሉ እኮ ስር ቸርጋችሁ ብትገፉ የምፈልጉትን የምግብ አይነት እዛ ጋር እያስተማሩ ቪዲዮ ይለቃሉ፣ ታገኙታላችሁ እዛ ላይ ማለት ነው። ስለዚህ ይሄንን ለማለት ነው ዛሬ የመጣሁት። ይቱ በመስራት የምትፈልጉ ልጆች ምንም አይከብድም። ጊዜና ወቅት ትዕግስት ነው የሚያስፈልገው። አሁንም ቅድምን መስራት የምትፈልጉ ልጆች ከግሩባችን ጋር ተቀላቀሉ ስሩ፣ አብረን እንደግላለሁ። ቤተሰብ የዛሬ ቪዲዮአችን ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንደውም ደግሞ ቪዲዮውን አይታችሁ ከተመቻችሁ ላይክ ማድረጋችሁን አትርሱ። መልካም ቀን።